ለምንድነው ነው መሬት ዝርግ ናት ብለው የሚያስቡ ሰዎች አድማስን እንደማስረጃ አድርገው የሚያቀርቡት? አውሮፕላን በማንኛው ቦታ ከደመና በላይ ከፍ ብሎ ሲበር አድማስ ምንም አይነት ክብ ነገር አያሳይም። ምንም ዝቅ የሚል ነገር የለምኩል። ጠፍጣፋ ደልዳላ ነው። 360 ዲግሪ ብትዞሩ ተመሳሳይ ነው። የአውሮፕላን አብራሪዎች እና ተጓዦች ሲያዩት 13000 ጫማ ላይ ሆነው ተመሳሳይ ነው። መሬት ክብናት የሚሉ ሰዎች 6371 ኪሎ ሜትር ራድየስ እንዳላት እና በከፍታ ላይ ሆኖ ክብነቷን ማየት እንደሚቻል ይናገራል። የለም፣ የለም። በአውሮፕላን መስኮት የሚነሱ ፎቶዎች እና ከትልልቅ ከመሬት ከፍ ብለው በሚሄዱ ፊኛዎች የሚነሱ ቪዲዮዎች የሚያሳዩት ግን መሬት ላይ ምንም አይነት ክብ የሚሰራ የመሬት አካል እንደሌለ ነው። ሁሉም የአውሮፕላን አብራሪዎች ብዙ ዓመት ያገለገሉ ሰዎች ጨምሮ ስለ ጉዳዩ ሲጠየቁ የሚናገሩት ምንም አይነት ክብ እንደማይታያቸውና አውሮፕላን ሲያበሩ ከፍታ እንደማይሄዱ መሬት ክብ ናት የሚሉ ሰዎች ፎቅ ላይ ቆማችሁ መሬቱ ወደ ውስጥ እየሰመጠ ይሄዳል ብለው ይሞክታሉ። ነገር ግን በዚህ ጉዳይ ላይ በተጠናጥናት አንድ መርከብ በአይን እስከሚሰወር ድረስ ከተጠበቀ በኋላ በቴሌስኮፕ ግን ወደ መርከቡ አቅጣጫ ሲደረግ መርከቡን ተመራማሪዎች ማየት ችለዋል። ይህ የሚያመለክተው ፎቅ ላይ ሆነን መሬቱን ማየት ያልቻልን የአይናችን የማየት አቅም ችግር እንጂ ቦታው ጠፍቶ አይደለም። ይህም በእንግሊዘኛው ቫኒሽንግ ፖይንት ይባላል። መሬት ክብ ናት የሚሉ ሰዎች እንደ መከራከሪያ የሚያቀርቡት ከሳተላይት የሚመጣ ምስል ሲሆን፣ መሬት ዝርግ ናት የሚሉ ሰዎች ደግሞ በሰማይ ላይ ምንም አይነት ሳተላይት የለም፣ እያንዳንዱ ፎቶ በስቱዲዮ የሚቀናበሩ ፎቶዎች ናቸው ብለው ይሞታሉ። ይህ ቪዲዮ የተሰራው ለመዝናኛ ነው።